ሰላም ጤና ያስጥልን የተከበራችሁና የተወደዳችሁ እነሆ ከተለያዩ ግንባሮችና ታማኝ የመረጃ ምንጮች ያገኘናቸውን መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽን አቅደው አሳክቷል የተባሉ መኮንኖች ሲሳተፉበትን የፋኖን አመራሮችን የመምታት ልዩ ኦፕሬሽን ለሶስት ቀናት በአስደናቂ ሁኔታ መከላከል ችልናል ሲል አርበኛም አስረስ ማረዳምጤ ተናገረም። አርበኛው በመልእክቱ የፋኖ አመራሮች ላይ ከበባ ያደረገውን ሰራዊት እንዴት ከበባውን ቆርጠው እንደወጡም ተናግሯል። ይህም ብዙዎችን አስገድሟል። መረጃውን በስፋት ወደ እናንተ እናደርሳችኋለን። ይህ ግን ነው አገዛዝ ህዝቡን በግዳይ ደግፉኝ ሲል በኋለበት በትናንትናው እለት ተጀምሮ ከባድ ውጊያዎች በርካታ ሰራዊቱን ከናዛዦቹ መነጠቁ ተሰማም። ከትናንት ማለዳ ጀምሮ እስከዛ ድረስ በ24 ሰዓታት ውስጥ ጅግ በርካታ ታመራ የታዩባቸው አውዶች የተደረጉ ሲሆን በርካታ ሰራዊት አንድያ ህይወቱን እንዲገብርም ተደርጓል ነው የተባለው። በዝርዝር እንመለከተዋለን። ዘመቻ ማዕበልን የከፈተው የአብይ አህመድ አስተዳደር የፋኖ ኃይሎች ማዕበል ሆኑብን ሲሉ አመራሮች የተደመጡ ሲሆን፣ በዚህ ጥቃት ከሰራዊቱ እስከ አድማ ብትናም ከሚሊሻም እስከ ካድሬ አመራሮች ወድቀዋል ነው የተባለው። በጎንደር በርካታ ስፍራዎችን በሸፈነ ወደ ውጊያ ፋኖ ድል ማድረጉን ሲያበስር ብልጽግና በአንጻሩም መርዶ ተቀምጧል። በጎጃም ዘመቻውን ያዘው ፋኖ ነው እንዲያስባሉ ትንቅንቆች ተደርገዋል። ወሎና ሸዋም አሁንም የቀጠሉ ተጋድሮች እየተደረጉ ናቸው። መረጃዎችን ከየአቅጣጫው አሰባስብናል። በስፋት ታደምጧቸዋላችሁ። የተከበራችሁ ና የተወደዳችሁ በቆይታችንም ቀደም ሲል በአርእስቱ ያስደመጥናችሁ መረጃዎች እንዲሁም ሌሎች ዜናዎችን በዝርዝር የሚሰሙ ይሆናል። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደረጉ በትህትና እንጠይቃለን። በቀጥታ ወደ መረጃዎች አለፍን። አብራችሁን ቆዩም አብይ አህመድ ስልጣን ከያዘ ወዲህ ትልልቅ ኦፕሬሽን አቅደው አሳክተዋል የተባሉ መኮንኖች ይሳተፉበትን የፋኖ አመራሮችን የመምታት ልዩ ኦፕሬሽን ለሶስት ቀናት በአስደናቂ ሁኔታም መከላከል ችለናል ሲል አርበኛም አስረስ ማረዳምጤ ተናገርም። በዛሬ ሁለት በጠዋቱ በተጀመረ የመልሶ ማጥቃት እንደተለመደው የቡድን መሳሪያን ጨምሮ ክላሽ እንደ ጉድ ያፈስንበትን ድል ተቀዳጅተናል ሲል የተናገረው አርበኛ አስረስ ማረም የአረመኔው ሰራዊት ቁንጮ አብይ አህመድ ስለከሸፈው የአስገድዶ ማሰለፍ እቅድ የህዝቡን ጆሮ በመያዝ በጎን ደግሞም በብራንጁላና በለገሰት ሁሉ በኩል ሰበር ዜና ሊያስነግር የቋመጠበትን ኦፕሬሽን እንደጉም አት ሰራዊቱን ሰራዊቱን ገርፈንበታል ብሏል። ሰከላ ላይ በተሰራ ኦፕሬሽን በመቶዎች የሚቆጠሩ የአረመኔው አገዛዝ የግፍረኞችን ማስለቀቅ ተችሏል ሲል የተናገረው አርበኛው ጥላት ለሳምንታት ያቀደው የኦፕሬሽን ከየዞች የተወጣጣ ኃይልም ስምሬት የያዘ ለመረጃ ለሎጂስቲክስና ለተተኳሽ በርካታ ሚሊዮኖች የተበጀተለት ነበር ሲልም አክሏል። ሊከብ መጥቶ ቆራርጠን የከበብ ነው። የአብይ አህመድ አረመኔ አገዛዝ ጠባቂም አንዲት መነኩሴን ጨምሮ ስድስት ንጹሃንን በመድፍ ድብደባም ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳያደርስ በመፈርጠጥ ላይ እንደሚገኝም በመጠቆም አርበኛም

በሌላኛው የግንባር መረጃችን በጎጃም ጊዮን ብርጌድ ካገዙ ጋር እያደረገ የሰነበተው ተጋድሎም አምስተኛ ቀኑ መያዙ ተነገርም። የብርጌዱ አምስት ሻለቃዎች መብረቁ ሻለቃም፣ አባክስ ሻለቃም፣ ናደው ሻለቃም፣ ግጥም ሻለቃና ኃይለየሱስ አድማሱ ሻለቃ በመናበብና በመተሳሰር የብልጽግና ሰራዊት ኪሳራ እንዲያስተናግድም አስገድደውታል የተባሉ በአራት ቦታዎች ማለትም በኮለል ድንጋይ፣ ገበጣና አሽኳር በር በተባሉ ቦታዎች በኋላ ውጊያም ኮለል ቀበሌ የመሸገው ኃይል ኮለል ቅዱስ ገብርኤል ቤተክርስቲያንን ምሽግ አድርጎ የዋለ ሲሆን፣ አባይ ምንጭ የመሸገው የብልጽግና አመራር ም ሲያስተናግድ ወደኋላ ለመሸሽም ተገዱ ተገዷል። በዚሁ ጊያ ከ250 በላይ እስረኛ ማስለቀቅ ተችሏል። የሚሉት የመረጃው ምንጫዎች ከ10 በላይ አገዙ ኃይል የተደመሰ ሲሆን ቁጥሩ ያልታወቀ ኃይልም ቆስሏል ብለዋል። በተጨማሪም ከ1000 በላይ የክላሽና ና የብሬን ተተኳሽ በወሎ አሁንም ትንቅንቁ ቀጥሏል። ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ሁለተኛ ሻለቃም ጉባላፍቶ ወረዳ ዶሮ ግብር ከተማ ምሽት በመግባት ያገዘዙን ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመፈጸም ከአስር ያለነሱ ኃይሎችን ሙትና ቁስለኛ ማድረጋቸውን አስታውቀዋል። ከራያ አላማጣ ዋጃ መግቢያም ዋልካና ቆቦ ከተማዎች ከባድ ምት ያስተናግደው ሰራዊት በተጨማሪም ባላሰበበት ሁኔታና ቦታም ከወልዲያ ከተማ በቅርብ ርቀት ጉባላፍቶ ወረዳም ዶሮ ግብር ከተማ ላይ ሌላ ከባድ ጥቃትን አስተናግዷልም የተባለው በሌላ በኩል የብልጽግናው አገዛዝ ህዝቡን በግዳጅ ደግፎ ሲል በዋለበት በትናንትናው ሰልፍ ላይ በተጀመሩ ከባድ ውጊያዎች በርካታ ሰራዊቱን ከናዛዦቹ መነጠቁ ተሰማም። የአማራ ፋኖ ብሔራዊ ኃይል ሰሜን ቀጠና በላይ ዘለቀ ህዝብ በማዕከላዊ ጎንደር ና በደቡብ ጎንደር ዞን ስር በሚገኙ የብልጽግናው አገዛዝ ጦር በሰፈረባቸው ምሽጎች ላይ የዳግማዊ ቴዎድሮስ አምስተኛ ኮር እንዲሁም የምጅር ጀራል ወባን ታባትም አንደኛ ኮር የፋኖ ኃይሎች በጀመሩት የማጥቃት ና የማስወገድ ውጊያም ሁለቱ ኮሮች በትስር ከፍተኛ የሆነ ድል በአገዛዙ ሰራዊት ላይ ተቀዳጅተዋል። የአምስተኛ ኮር የጥቁር አንበሳ ክፍለጦር የጎንደር ብካቸው ክፍለጦር አሳምሮ በ ግድና የጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦር አንድ ብርጌድ በጥምረት የጎንደር ዙሪያ ወረዳ ማክሰኝት ከተማን በመቆጣጠር ሰፍሮ የነበረን ሰራዊት እስከ ወዲያኛው በማስወገድ አበባ አስረስ የተባለ የሚሊሻ ኃላፊን ጨምሮ 32 ኃይል በማቁሰል ከ20 በላይ ኃይሎችን በመማረክ ድል ሲያደርጉ ሶስተኛ መደበኛ መሳሪያ ሁለት ብሬን 12 ክላሽንኮብ የነሶ ከፍ የጦር መሳሪያ በመማረክ አስገዳጅ ሰልፉን በመቀለበስና ከጎንደር ባህር ዳር ዋናው መንገድ በመቆጣጠር የተሰጠውን ተልዕኮ ሙሉ በሙሉ አሳክቷል ሲል ፋኖ አስታውቋል። እንዲሁም የአምስተኛ ኮር መብረቅ ክፍለ ጦር ምዕራብ በለሳ ወረዳ ደጎማ ከተማ አዋሳኝ የሰፈረው የብልጽግና ኃይል የተዋጉ ሲሆን በጠላት ላይ ሰብአዊና ቁሳዊ ኪሳራ በማድረስ የአምስተኛ ኮሬ ፋይናሎች አዲስ ዘመን ከተማ አቅራቢያ ሰንሰለታማ ተራሮች ውጊያ በመክፈት ሶስት የብልጽግና ታጣቂ ሽኝ ሲሆን ቁጥሩ ያልታወቀ ቁስለኛ ለመሸሽ ተገዷልም ብሏል። ለዚህም ታቅዶ የነበረው አዲስ ዘመንና ይፋ ሊደረግ የነበረ የብልጽግና አስገዳጅ ሰልፍ ተበትኗል ም የተባሉ የአምስተኛ ኮሬ ጎንደር ቢቃሽ ፍ ጦር ብርጌዶች ጎንደር ከተማ ምስራቃዊ አቅጣጫ፣ እንዲሁም ደቡባዊ የከተማ ክፍል በመግባት በመናገሻ ከተማ ተሰቅስጎ የነበረን ቅጥረኛ ኃይል ላይ ከባድ ምት በማሳረፍ ምሽግ በመስበር ውጤታማ ተልዕኮ ፈጽመዋል። ዮሐንስ ከመብረክ ከመብረቅ ክፍለጦር አህዱ ጋር በመጣመር በበለሳ ላይ የመሸገውን ዙፋን አስጠባቂ ሰራዊት ኪሳራ ማድረሳቸውን አስታውቋል። አምስተኛ ኩር ጎንደር የብካሸው ክፍለጦር አምባ ጊዮርጊስ ገደብዬና ደራ ከተሞችን በመቆጣጠር የአገዛዙን እቅድ በማክሸፍ በሁል ያልተለየ የአገዙ ኃይል ሙትና ቁስለኛም ተደርጓል። ከተሞቹ ከጎንደር ደባርቅ ዋና አስፓልት መንገድ ላይ የሚገኙ በመሆኑ ወታደራዊና ፖለቲካዊ ተልእኮ ለመፈጸም ፋይዳቸው የጎላ እንደነበርም ተመላክቷል። የአምስተኛ ኩር ታድሎ ብርሃን ክፍለጦር ብርጌዶች ጎንደር ከተማ አስተዳደር ጸዳ ክፍለ ከተማም አጼ ቴዎድሮስ ኤርፖርት ዙሪያ ከንጋቱ 11 አንድ ሰዓት ተኩል ጀምሮ ከጥላት ጋር ብርቱ ፍልሚያ ያደረጉ ሲሆን ከ15 በላይ ኃይል መሬት ላይ በመጣል ሀያ ቁስለኛ በማድረግ አየር መንገዱም የበረራ ሽግሽግ እንዲያደርግ ያስገደደ ፍልሚያም ትናንት አድርገዋል ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበርም በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት ዓለም ጫፍ በሰላም ቆዩኝ